ሞት እንኳን ፍላጎት አልነበረኝም፣ ከስብኩት ደርሽ ኢዛን ስትጓዝ የነበረችው ጀልባ ልታደርሰን አልቻለችም። ማዕበሉ ከብዷት ወደ ግራና ወደ ቀኝ እየተንገዳገደች ነው። እንደ ሞት እንኳን ፍላጎት አልነበረኝም፣ ከስብኩት ደርሽ ልደውልልሽ እንጂ የኔን መርዶ ልስሰሚ ያስቢው አላቅም እናቴ ባህር ግን ጨካኝ ነው። ያደርግልሽ ያሰብኩት ስላደርግልሽ ባህሩ ሊውጠኝ ነው። ሁሉም እዚህ ጀልባ ላይ ያሉት የራሳቸው ዓላማ ነበራቸው። እኔ ግን ያንቺን ደስታ ማየት ነበር። አለማዬ ይቅርታ። በቃ እናቴ፣ ጀልባዋ ግማሽ የሚሆን በውሃ እየሞላች ነው። ከፊታችንም ኃይለኛ የሚባል ማዕበል እየመጣብን ነው። ሁላችንም ተስፋ ቆርጠን ወደ ፈጣሪያችን እየተጸጸትን ነው። መርዶ ወደ አረቢያ ገብቶ ተይዞ ከተመለሰ በኋላ በህጋዊ መንገድ ሳውዲ አረቢያ ልግባ እንኳን ቢል መግባት አይችልም። ለምን አሻራ አለበትም። ቢያንስ የኢትዮጵያ መንግስት ይሄንን እንዴ ነው እንዴት መናገር እንዳለን ማለት በቂ የሆነ የዲፕሎማሲ ስራ ቢሰራ ከሳውዲ መንግስት ጋር የዲፕሎማሲ ስራ ቢዚህ በፊት የነበረው የገባውን ወጣት አሻራው ከወንጀል ነፃ የሆነ በህገወጥ መንገድ ብቻ ገብቶ ተይዞ አገሩ የገባ ከምንም አይነት ወንጀል ነፃ የሆነ ማብራሪያ ፍቃድ ስለሌለ ብቻ ተይዞ ሀገር ቤት የገባን ማህበረሰብ አሻራውን ጠፍቶ ቢያንስ በህገ ወጥ መንገድ እንዲጓዝ ቢያደርግ ምን ችግር አለበት አሰላሙ አለይኩም ወራህመቱላሂ ወበረካቱሁ እድና የተከበራችሁ ዲ ቻናል ቤተሰቦች እንዴት ናችሁ ደህና ናችሁ ሰላም ነኝ አልሐምዱሊላህ በያላችሁበት አላህ ሱብሃነሁ ወተዓላ አዝነት ራመት ያላችሁ። የዛሬውም ቢዲዮ ሳይ በጣም ነ ያዘንኩት፣ በጣም ነ ያላቀስኩት። ሀቂቃ ወላሂ እኔ እንጃ ሸበከ ሜዳ የነበረና ቢዲዮን ሳይ እንደ ኢትዮጵያ ህዝብ ነው ድምጽ የሚሆን እንደ አንድ ሰው ብቻ ነው ድምጽ የሚሆን ያለው። ያ አላህ እኔ እንጃ ወላይ ቢዲዮን ታየው ቀጥ ቀጥ ቀጥ ነው ያደረገኝ ማለት ነውና ብቻ በካይለኝ ም ነበረ ማለት ነው። በዛ አጋጣሚ ስራ ፈልጉልኝ ጅዳ ያላችሁ ማለት ነው። ጅዳ ያላችሁ ስራ ፈልጉልኝ ማለት ነው። ድምጽ የሚሆን የለም ወይ? አረ አላህ! አረ ህዝባችን አለቀ! ወገን! አረ ህዝባችን አለቀ!